ነግሯቸዋል ማለት ነው። በጣም በሚገርም ሁኔታ እንግዲህ ሊዱ ደግሞ ለምለምንና ኤላን ለማለያየት በጣም እየጣረች ነው ያለችው። ቤቱ በመሄድ ከእሱ ጋር ሆና አቅፏታይና ለምለም በጣም ተናዳ ቤቱን ጥላት ሄዳለች። ኤላም እየሮጠ ተከትሎ ምን አየሽ ነው ነው ለምንድን ነው እሱ እንደዚህ የምትሆኘው ምን አየሽ ምን ስናረጋ አየሽ ሲላት ከዚህ በላይ ክፍል ገብታችሁ ተኝታችሁ ማየት ነበረብኝ ወይ ተቃቅፋችሁ አይቻችኋለሁ አለችው ማንም ከጎን የለም ብላ ስትል ጊዜ አቀፍኳት ሌላ ምንም የተፈጠረ ነገር የለም ሲላት ጊዜ ላ ለምለምም አይኔን አምነዋለሁ እኔ በአይኔ ነው ያየኋችሁ፣ ተቃቅፋችሁ ከዚህ በላይ ምንድነው የምትፈልገው? ከዚህ በኋላ እኔ ጋር እንዳትመጣ እንዳትከተለኝ ትለዋለች። እሺ የት ነው የምትሄጂው ሲላት፣ እሄዳለሁ በቃ አንተን አይመለከትም የትም ብሄድም፣ ስለዚህ እኔን እንዳትከተለኝ ትለዋለች ማለት ነው። እንዲሁም ደግሞ ፍቅር ንጉስ እና ደመቀ አግተዋት ባለበት ሁኔታ ብሩንም ባርኮት ልኮላቸው ብሩንም ከተቀበሉ በኋላ እንደገና ደመቀ ሊለቃት አልቻለም ማለት ነው። ፍቅርም እንዳሰራት ነው አስሯትም፣ ምግብ ሲላት አልበላም ትለዋለች። ከዛ በግድ ያጎርሳትና ትበላለች ማለት ነው። ከዛ በኋላም ባርኮት በጣም ይጨነቅና የት ገብታ ነው እህቴ የት ገብታ ነው? ትንሿ እህቴ የት ገብታ ነው እያለ በጣም ይጨነቃል። ዴቭም በጣም ይጨነቃል። ከዛም ዴቭ ሊዲያን ከአንቺ ጋራ እምታውቁት ነገር አለ ወይ? ታውቂያለሽ ወይ? ስለ ፍቅር መታገት እምታውቂው ነገር ካለ እባክሽ ንገሪ ሲላት፣ ሊዲያም ስለ ፍቅር ነው እየጠየቀኛለው? እባክን ሰለቼ፣ እኔ ስለ ሷ አታውራብኝ። አላቅም አልኩህ፣ አላቅም አልኩህ፣ እኔ አላቅም እኔን በር ቆልፋብኝ ነበረ። ከዛ እኔ አላውቅም የት እንዳለች፣ ደግሞም እሷ ራሷን በራሷ ነው ያገተችው። እንዴት አወቅሽ? አንድ ሰው እኮ የሆነ ነገር ሲናገር ምክንያት ሊኖረው ይገባል ሲላት ዴብ እሷ የተረገመች ናት፣ ስለዚህ በጣም መጥፎ ልጅ ስለሆነች ራሷን በራሷ አግታ ነው የሆነው እንጂ ማንም ሊያግታት አይችልም ትልና ፍቅርም ስትፈልግ በዛውም ትቅር ትምጣ ብዬ ነው እኔ ለሱ አንትን ምለው የምጨነቀው፣ እኔ እንደውም እንድትቀር ነው ምፈልገው ትላለች ሊዲያ ማለት ነው። ከዛ ዴብም ይሄ አንቺ ባህሪ አይደለም፣ ለምንድን ነው እንደዚህ የምትይው? እንደዚህ ማለት የለብሽም ይላታል። ከዛም ባርኮት መሄድ አለብኝና ንጉስ ያሉበት ቦታ መሄድ አለብኝ፣ እነሱ አግተዋት ሊሆን ይችላል እያለ ለምለምና አደይ ከኤላ ቤት ይመጣሉ ወደ ነባርኮት ጋር አደይ ወደ ነባርኮት ልሂድ ስትል እኔም እሄዳለሁ ብላ ለምለምም አብራት ትሄዳለች ከአደይ ጋር። እዛ ቤት ውስጥ እንደደረሱ ዴቪድ ነባርኮትን ያገኟቸዋል። ለምለምም ይቅርታ እኔ ጋ ቆየች አደይ ምናምን ትልና ዴቪድም ችግር የለውም ቆየሽ ግን ችግር የለውም ይላታል ማለት ነው። ከዛም ለምለምን በቃ አንቺ ቤቱን ጠብቂ ከኤሉ ጋራ ሆናችሁ ቤት ወ እናንተ፣ አደይ የንጉስን ቤት ስለምታውቅ ይነ ንጉስን ቤት አሳይኝ ይላታል። ዴቭና ባርኮት እንደዛ ሲሏት እሷኮ እሷ ደግሞ እኔ እኮ ንጉስን መንገድ ላይ አግኝቸው እኔ አላቅም፣ ስለ ሷ መታገትም አላቅም፣ ምንም ቅ ነገር የለም ብሎኛል ብላ ስትለው አይ እኔ በቃ እነሱ ጋር ሄጄ ማየት አለብኝ እነሱ ጋር ሄጄ መጠየቅ አለብኝ። እነሱ ያሉበት ቦታ መሄድ እፈልጋለሁ፣ ያሉበትን ቦታ ሳይኝ ይላትና፣ አደይና ዴፍ እንዲሁም ባርኮት ነው ይሄዳሉ፣ ንጉስ ቤት። ንጉስም ተኝቶ ነበር እና ደመቀ ፍጥርን ያገታት ቦታ ሌላ ቦታ ነው፣ ንጉስ ደግሞ ያለው ቤቱ ነው። አደይም ታንኳኳና፣ ማን ነው ሲል ንጉስ፣ እኔ ነኝ፣ አደይ ነኝ፣ ክፈትልኝ ትለዋለች። ከዛም የአደይ ድምፅ ነው የሰማ። በጣም ይወዳታል ንጉስ፣ በጣም ነው የሚወዳት አደይን፣ ማለት ነው። የአደይ ድምፅ ነው የሰማ፣ ትወኔ አምላክ ሆይ ብሎ በደስታ በሩን ክፍት ሲያደርግ፣ ባርኮት ንቅ ያደረገውና፣ እህት ያለችበትን ቦታ ንገረኝ፣ የት ናት? እናንተ ናችሁ ሲል፣ እኔ አላቅም አለ። ታውቃለህ ብሎ ሲመታው ጊዜ ባርኮት እኔ አላቅም ማለት ታውቃለህ ንገረኝ አለው። ከዛ እሺ በቃ ብሎ ሲያስጨንቀው ጊዜ ሲመታው እሺ በቃ እናገራለሁ አለ። ደብም ባርኮት መቱት። ሲመቱት በቃ ነግራቸዋለሁ አሳያቸዋለሁ ያለበት ቦታ ብሎ ይላቸዋል። ከዛም ያለበት ቦታ እየሄዱ እያለ ፍቅር ሽንቴ መጣ ትላለች። ከዛም ደመቀ እሺ በይ ነሽዬ ይላታል። እሺ ዘኝ እንድትለዋ ልና አብረው ይሄዳሉ። ወደ ውጭ ወጡ። ና የየታልሽ ሽንት ቤቱ አሳይን ስትለው ደግሞ ላንቺ መሬት አነሳሽ እንደ ዝም ብለሽኝ ባክሽ እዚህ ይላታል። ከዛ እሷ ምሽት ልና እሺ ፊት ያትቁም ዞር በለሌልሽና ትለዋለች። ከዛ እሱም ፊቱን ዞር እንዳደረገ እሷ ቀስ ብላ እንደሚሸን አስመስላት ትጠፋለች ማለት ነው። እየሮጠች ትጠፋበታለች ከደመቀ ፊት። እነ ባርኮትም ወደ ደመቀ ወዳለበት ሲመጡ ደመቀው ወደ አገታት ቤት ውስጥ ሲመጡ እዛ ክፍል ውስጥ የለችም ፍቅር። ደመቀም አንቺ አይበቃሽም እንዴት ስንሳ ነው የምሸኙ ብሎ ሲላት ዞር ሲል የለችም። ከዛ እሱም እየበረረ እየፈለጋት እያለ እነ ባርኮትም ቤት ይመጣሉ። ቤቱ ሲገቡ የለችም ፍቅር፣ ደመቀም ቤት ውስጥ የለም፣ ሁለታቸውም የሉም። ከዛን ንጉስን ድጋሜ ይደበድቡታል። ባርኮት ባርኮት እና ዴቭ እኔ እዚህ እንዳሉ ነበር የማውቀው ከዛ በኋላ ግን እኔ አላውቅም ይላል ንጉስ ከዛና ና ቤት እሷ እስከምትገኝ ትንሽ ዋቴ እስከምትገኝ ድረስ አንተን አለቀልም ከምታመጡበት ታመጧታላችሁ ቤት ነው ይዘነው የምንሄደው ምን ሄደው ይሉና ቤት ይዘውት ይሄዳሉ ንጉስን ቤት ይዘውት ሄደው ቤትም በጣም እያስጨነቁት ደውልለት በል አሁን ደመቀ ጋ ደውልለትና የት እንዳለ ጠይቀው ይለዋል ንጉስም ስልክ ሲደውል ወደ ደመቀ፣ ደመቀም ፍቅር ጠፍታበት እየፈለገ ስለሆነ ስልኩን አያነሳም። አያነሳም ይለዋል። እስከሚያነሳ ድረስ ደጋግመ ደውል ይለዋል። ባርኮት በጣም ተናዷል። ከዛም ግን ቆይ ለምንድን ነው እሱ ፍቅርን ያገታችኋት እናንተ ብሎ ሲለው፣ ንጉስም ፍቅርን ያገትናት ላደይ ብሎ ነው ላዴ ብሎ ምንድን ነው? እሷ ላዴ ላዴ ለእኔ ብላችሁ ለምንድን ነው ፍቅር ነው የምትይዟት? ፍቅር ለምን ትላለች? አደይ ደሞዟን ስላልከፈለቻት፣ ደሞዟን ስላልሰጠቻት ለዛ ብሎ ነው። ከዛ ባርኮትም ዴቭም አያቆም ነበር ይሄንን ደሞዝ እንደማይከፈላት እንዳልተከፈላት አደይም አልተናገረችም ነበር። በጣም ይደነግጥና ባርኮት ምን ማለት ነው? ምንድን ነው ምናምን ይለዋል። አዎ የአደይን ብር እንዲሰጣት እንድትሰጠው ብሎ ነው። እሷ ፍቅር ናት። ይህን ሁሉ አደይንም ከስራ እንድትወጣ ያረግናት ያረገቻት ፍቅር ነች። እኛ ውሸታችንን ነው ያላረገችውን ነገር አደይ እንደዚህ ያደርጋለች እንዲሰርታል እንዲያርጋለ ብለን በውሸት እንትን ያለው እኛንን ፍቅር እንደዚህ እንትንበሉ ብላል እንጂ አደይ ምንም ያጠፋቸው ጥፋት የለም። ብሎ ሲለው ለባርኮት ባርኮት በጣም ያዝን እና ምንድን ነው እየነገርከኝ ያለው ብሎ መስማቱን ለዋቅቶት በጣም ተናደደ። አዎ እና ታዲያ ብር ላኩ አይደለን ብሩን ተቀበላደን እና ከዛ በኋላ ብሩን ከተቀበለው በኋላ ምን ምን ፈልጎ ነው ፍቅርን የያዛት ብሎ ሲለው እኔ ከዛ በኋላ ምን እንደፈለገ አላውቅም፣ ግን መጀመሪያ የያዛት ያደም ብር እንድትካፈል ነው። ከዛ በኋላ ግን ምን እንደፈለገ ነው ምንም የማውቀው ነገር የለም ይላል ንጉስ። ከዛም ባርኮት ንጉስን ለተወውና ወደዛ ይሄድና በጣም አዝኖ ይቀመጣል። ከዛም ዴቭ ከአደይ አጠገብ እንድትርቅ ይለዋል ንጉስ። በጭራሽ የማልችለውን ነገር አትጠይቀኝ ይለዋል ንጉስ። ምንድን ነው የማትችለው? እኔ ከአደይ አጠገብ በጭራሽ መራቅ አልችልም። እሷን ሳላየት መዋል አልችልም ይለዋል እያስጠነቀኩም እየነገርኩም ነው ያለሁት። አለበለዚያ እኔ ማድረግ እናውቃለሁ። ከእሷ አጠገብ ጭራሽ አጠገቧ እንዳትደርስ ይለዋል ዴቪ። ንጉሥም እሷን ሳላያት በጭራሽ አሉ የማልችለውን ነገር አትጠይቀኝ ያልኩ ነው እየነገርኩ ነው። ስድቧንም ቢሆን ለምጄዋለሁ። እኔ እየሰደበችኝም ቢሆን እያየኋት እሄዳለሁ እንጂ የፈለገው ቢሆን እሷን ሳላያት አሉሉም ይህንን የምትለኝ ነገር የምትጠይቀኝ ነገር የማልችለው ነገር ነው። ይህንን ማድረግ አልችልም ይለዋል። ንጉስ ዴቭን በጣም ይናደዳል። ከዛም ባርኮት ለአደይ ይቅርታ ይጠይቃታል። በጣም ይቅርታ እኔ እንዴት ብዬ ቅርታ እንደምጠይቅሽ አላቅም ይላታል ባርኮት። አደይ መረምንም ችግር የለም ትለዋለች። ከዛም። ፍቅር ብቻ በሰላም ቤት ትምጣ እንጂ ከዛ እሷ እንትን እንድትልሽ ነው የማደርጋት እሷናት ይሄን ሁሉ ነገር ያደረገችው ይቅርታ እንድትጠይቅሽ አደርጋታለሁ ምናምን ይላል ባርኮት ከዛ ደይም እሷን እኮ እንደዚህ ማለት የባሰልህ ውስጥ መክተት ነው እሷን ታውቃት የለም በቃ ተዋት አንድ የሆነው ሆኗል ትላለች አደይም ማለት ነው ውድ አድማጭ ተመልካቾቼ ቀጣዩን ክፍል እስከምናቀርቡ ድረስ የዛሬውን እዚህ ላይ እናበቃለን። እንግዲህ ሁላችሁም ተከታተሉት የአደይን ድራማ በጣም ደስ የሚል እና በጣም አስተማሪ የሆነ ድራማ ነው። ለዚህ ቻናል አዲስ ከሆናችሁም ደግሞ ሰብስክራይብ በማድረግ እንዲሁ ሁሉ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷንም መጫናችሁን አትዘንጉ። እኔ ግን ለዛሬ እዚህ ላይ አበቃለሁ። ላይክ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ በኮመንት መስጫው ስር ማስቀመጣችሁን አትዘንጉ እያልኩኝ ቸር እንቆይላለሁኝ። ሀገራችንን ሰላም ያደርግልን፣ ለሰው ዘሮ ሁሉ ሰላም ፍቅር፣ አንድነት ይስጠው እላለው እንዲሁም ያሰባችሁትን ሀሳብ ከመጥፎ ነገር ውጪ ይሙላላችሁ ያሳካላችሁ፣ አላለሁኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ።